እጅህን ስትከፍት ይወት ላለ ሁሉ መልካም ታጠግባለ መልካም ታጠግባለ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክነ እንዴት ደግ አምላክነ። የጌታ ስም የተባረከ ይሁን። እንደምን ሰነበታችሁ። ዛሬ ወጣቶች ሰብሰብ ብላችኋል። ለእናንተ የሚሆን ነገር ነው ያስኩት እንዲሁም ደግሞ ይህንን የእኛ ቤተክርስቲያንን ቻናል ለሚከታተሉ በርካታ ወጣቶች የሚሆን ነገር ይዤ መጥቻለሁ። ባለፈው ጊዜ ፍችን ቁጥር ምንድን ነው እያሻቀበው የመጣው የሚለውን ሀሳብ ስናነሳ አንደኛው ቢፎር ሜሬጅ ላይ ያለውን የሰዎች ግንዛቤ ችግር እንደሆነ አንስተን በዛ ዙሪያ ዛሬ ቀጠሮ ይዘን ነበረ። በማይለወጠው ለዋጭ ዙሪያ እንግዲህ የማይለወጠው ለዋጭ ቤት ነው ብለናል። እሱ አይለወጥም ግን የሚገቡት ሰዎችን እየለዋወጠ ሁኔታዎች እየተቀያየሩ እሱ ግን በቋሚነት ሁልጊዜ ጸንቶ የሚቆመው ቤትና ቤተሰብ ወይም ትዳር የሚለውን ነገር ይዘን እየተማርን ያለ ነው። እንግዲህ ዛሬ የምናነሳው ሀሳብ ከጋብቻ በፊት ወጣቶች ሊያውቋቸው ስለሚገቡ መሰረታዊ ነገሮችን አነሳለሁ። ለመግቢያ አንድ ጥቅስ አነብና ጥቅሱን አነበዋለሁ። መጽሐፍ ቅዱስ በአሞጽ ምዕራፍ ሶስት ቁጥር ሶስት ላይ በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን? የሚል ቃል አለ። ስለዚህ በጣም ወሳኝ ነገር ነው ማለት ነው። ሁለት ሰዎች ከጋብቻ በፊት ሳይስማሙ መንገድ መሄድ ይችላሉ ወይ ነው የሚለው መጽሐፍ ቅዱስ። ስለዚህ ማንኛውም ሰው ወደዚህ ትዳር ወደሚባለው ተቋም፣ ወደ ጮኝነት ሊሆን ይችላል፣ ዴት ለማድረግ ሊሆን ይችላል፣ ወዳጅነት ለመስረት ሊሆን ይችላል፣ ወደዛ ነገር ከሚሄዱ በፊት መስማማት እንችላለን ወይ የሚለው ነገር በጣም ወሳኝ ነው። ስለዚህ ከጋብቻ በፊት ሰዎች ምንድን ናቸው ሊያዩዋቸው የሚገቡ ነገሮች ምን ምን ላይ ነው ትኩረት ማድረግ ያለበት የሚለውን ነገር አነሳለሁ የተወሰኑ ነገሮች ባሉን ሰዓቶች። ስለዚህ በጥሞና ትከታተሉኛላችሁ። ጥያቄ ካላችሁ ጥያቄዎቻችሁንም በመሀል ለማስተናገድ እሞክራለሁ። ከዛ ውጭ ግን ይዤላቸው የመጣሁትን ሀሳብ አካፍላቸዋለሁ። እንግዲህ ለመምረጥ ስትነሳ የሚመሳሰሉ ነገሮች መብዛታቸውን ማየት ይኖርብሃል። አንቺም እንደዚያው ጓደኛ ይዞ ለመሄድ ስታስቡ፣ የጮኛ ማቾች ሆናችሁ ለመቀጠል ስታስቡ፣ የሚያመሳስሏችሁ ነገሮች አሉ ወይ? የሚያግባቧችሁ ነገሮች አሉ ወይ? ቋንቋ ትግባባላችሁ ወይ? ላብ ላንጉጅ ላይ ትግባባላችሁ ወይ? ቫልዩ ነገሮቻችሁ እሴቶቻችሁ ላይ ትግባባላችሁ ወይ? ዋጋ አሰጣጥ ላይ ትግባባላችሁ ወይ? የአቋም መመሳሰል መቀራረብ አለ ወይ የሚሉት ነገሮች በጣም ወሳኝ ናቸው። እነዚህ ማለት እነዚህ ማለት በባንክ ተቆጥቦ እንደተቀመጠ ገንዘብ ሲሆኑ፣ እነዚህ ከሌሉ ደግሞ ባለዳ ሆነህ እድሜህን በሙሉ ልትኖር እንደምትችል ማወቅ አለበት። ስለዚህ አካውንት ነው። እነዚህ በጣም በህይወታችሁ ዘመን ሁሉ እየዘረዘራችሁት የምትኖሩት በህይወታችሁ ዘመን ሁሉ የምትጠቀሙበት እያወጣችሁ የምትዘረዝሩት ለቤታችሁ የምትጠቀሙበት ነገር ነው። ስለዚህ እንግባባለን ወይ የሆነ ነገር ከማረጋችን በፊት መግባባት፣ መነጋገር እንችላለን ወይ የሚለው ነገር በጣም ወሳኝ ነው። ስለዚህ የምንመርጠው ሰው ከእኛ ጋር አብሮ የሚሄድ መሆኑን በደንብ ማረጋገጥ በጣም ነው የሚያስፈልገው። እንግዲህ ጋብቻ እና ግንኙነት ጊዜያዊ ፍቅር ስሜት ብቻ ሳይሆን ዘላቂ ዓላማ ለመፈጸም የምንገባበት ተቋም መሆኑን በተደጋጋሚ በብዙ ትምህርቶች ላይ ያነሰዋለሁ ዓላማ ላይ መስርተን በጋራ አብረን የምንኖረው ኑሮ ስለሆነ ጋብቻ ወይም አብረን አብረን መኖር ስናስብ ጓደኝነት ስናስብ እነዚህ መሰረታዊ የሆኑ ነገሮች አሉ እና ወጣቶች ለማግባት ከመወሰናችሁ በፊት ወይም ጓደኛ የሆናችሁ ከመቀጠላችሁ በፊት ብዙ ከመሄዳችሁ በፊት ቀይ መብራት ወይም ምልክቶች እነዚህ ሬድ ፍላግ የሚባሉት ነገሮች ምን ምንድን ናቸው የሚሉትን ነገሮች ቶሎ ቶሎ እነግራቸዋለሁ። የመጀመሪያው በጓደኝነት መካከል አብራችሁ መሆን ስትጀምሩ በጣም የጦፈ ጓደኝነት እንጀምራለን ብላችሁ ሜሬጅ አስባችሁ ከሆነ የጀመራችሁት፣ እኔ አብዛኛው ሰው በእርግጥ እኔ ጓደኝነት ሲጀምር ቁም ነገር እያሰበ ነው የሚጀምረው የሚለው ነገር እየጠፋብኝ ነው። ስለዚህ በጓደኝነት ስትጀምሩ ልታስቡት የሚገባ እንደ ሬድ ፍላግ ልትወስዱት የሚገባ ይሄን ፖይንት ስናገር ከብዙ ቤቶች ላይ በካውንስሊንግ አገልግሎት ሰዎች መጥተው የሚናገሩት ነገር ዝም ብለን ከኋላ ታሪካቸው ተነስተን አንዳንድ ነገሮችን ስናወራ እንደዚህ አይነት ስሜት ይሰማኝ ነበረ ስለሚሉም ነው። ስለዚህ ዛሬ እንደ ሬድ ፍላግ ልትወስዱት የሚገባው ነገር በግንኙነታችሁ ማረፍ፣ ማቃት፣ እረፍት ማጣት፣ ምቾት ማጣት ካለ አንድ ሬድ ፍላግ ነው። ጓደኝነት ውስጥ እረፍት ማጣት የማታውቁት ሰላም ማጣት እረፍት ማጣት ውስጣችሁ ማረፍ ካልቻለ የውስጣችሁ ሰላም ባዶ ከሆነ ውስጣችሁ ሰላም የማይሰማችሁ ከሆነ መረጋጋት የሚያቀታችሁ ከሆነ አንድ ችግር እንዳለ የሚያሳይ ነገር ነው። ስለዚህ ይሄ ሬድ ፍላግ ነው። እግዚአብሔር ለሰዎች በጣም ኮመን በሆኑ ሴንሶች ሰዎች ሴንስ እንዲያደርጉ የሚሰጣቸው አንዱ ነገር እሱ ነው። ሌላ ሰው አይደለም የሚያረጋግጥላችሁ እናንተ እረፍት ማጣት ካለ ውስጣችሁ መረጋጋት ካቃታችሁ ሰላም ከጠፋባችሁ በሕይወታችሁ ውስጥ እንደዚህ አይነት ነገር እያጣችሁ ከሆነ ያላችሁት አንዱ ሬድ ፍላግ ሊሆን ይችላልና። እንግዲህ ቀይ መብራት ሲበራ የየትም ሀገር ቀይ መብራት በራ ማለት ተሽከርካሪዎች በሙሉ ባሉበት ቦታ ይቆማሉ ማለት ነው። ስለዚህ ቀይ መብራት በርቶ ለዘላለም አይኖርም። ሊለቅ የሚችልበት እድል ሊፈጠር ይችላል። ይሄ ማለት ሰዎች ሬድ ፍላግ አዩ ማለት በጣም አቁሙ፣ ሁሉ ነገር ብትንት እናደርገው መሄድ ሳይሆን ቆም ብሎ ማሰብ፣ ጊዜ መውሰድ የሚያስፈልገው ነገር እንዳለ የሚያሳየን እንዲህ አይነት ችግሮች ካሉ በችልታ እንዳታልፏቸው መረጋጋት ካቃታችሁ፣ ሰላም ካጣችሁ፣ እርስ በርሳችሁ መግባባት ካቃታችሁ ተነጋግራችሁ አንድ የምታደርጓቸው ነገሮች እየጠፉ ከመጡ እነዚህን አይናችሁን ጨፍናችሁ እንዳታልፉ ለማሳሰብ ፈልጋለሁ። ስለዚህ ወጣቶች በማይለወጠው ለዋጭ ውስጥ ከመግባቴ በፊት እንደ ሬድ ፍላግ የሚያገለግሉኝ ምንድን ናቸው ካላችሁ አንደኛው ይሄ ነው ይሄኛው ነው። እነዚህ አይነት ስሜቶች ሲፈጠሩ እግዚአብሔር በተፈጥሮ ለሰዎች ሁሉ ያው በእግዚአብሔር ቤት የመንፈስ ቅዱስ ኮንፈርሜሽን ሊሆን ይችላል። በውጪ ደግሞ ላለን ሰዎች እንዲሁ እግዚአብሔር የሰጠን ተፈጥሯዊ የሆኑ ለእኛ እግዚአብሔር እየተናገረ እኛ እግዚአብሔር መሆኑን የማናውቅበት ማሳሰቢያ መብራት ሊሆን ስለሚችል እነዚህን ነገሮች ሲበሩላችሁ ቆም የምትሉ በጣም ጥሩ ነው የሚሆኑ። ሌላኛው ሬድ ፍላግ ዘውትር ክርክር እናጠ በተገናኛችሁ ቁጥር የምትጣሉ ከሆነ በተገናኛችሁም ቁጥር ክርክር ብቻ ከሆነ በተገናኛችሁ ቁጥር ምንም ረፍት ከር የላችሁ በሆነ ይሹ ይነሳል፣ መከራከር፣ መጨቃጨቅ ከዛ በኋላ በመጨረሻም ተነዳ ተናዶ ተጠላልቶ መሄድ ከሆነ እነዚህ ክርክሮች ጭቅጭቆች ካሉ እነዚህ ሬድ ፍላግ ናቸው። ይሄው ነው። ሄዶ ቤት ውስጥ ይሄንኑ ህይወትን የመድገም እድላችሁን ሰፊ ያደርግባቸዋል። ይሄም አንደኛው ቀይ መብራት ነው። ሁል ጊዜ የምትከራከሩ ከሆነ የምትጨቃጨቁ ከሆነ፣ ጓደኝነት ብላችሁ ጀምራችሁ ተገናኝታችሁ ቁጭ ብላችሁ ጭቅጭቅ ከሆነ፣ ለመሸናነፍ ጦርነት የምታደርጉ ከሆነ፣ ኢሹ እያነሳችሁ የምትነታረኩ ከሆነ፣ እንደ እሱ አይነት ነገሮች ዋጋ ላይ ያስከፍሏችሁ ይችላሉ። ምክንያቱም ይሄ እግዚአብሔር ፈቃድ ያለበት ነገር እንዲሁ ኮኔክት እንድታደርጉ ስለሚያደርግ በቀላሉ አንዳችሁ አንዳችሁ እንድትረዱ ስለሚያደርግ አንዳችሁ አንዳችሁን በደንብ የሚያወራው ወይም የምታወራውን ነገር እንዲገባችሁ የሚያደርግ የእግዚአብሔር ጸጋ ስጦታ ሲሆን እንደሱ ይሆናል ከዛ ውጭ እኛ የምንታገል ከሆነ ግን እንደዚህ አሁን አብዛኞቹ ሰዎች ታዲያ ለምን ይሄን ነገር አታውቅም ነበር ወይ አታውቅም ነበር ወይ ብዬ ስጠይቅ ሁሉም በሚባል ደረጃ ይታወቀኝ ነበር በዚህ ጉዳይ ሁልጊዜ ተግባብተን አናውቅም ተነጋግረን ተግባብተን አናውቅም ብለው ሰዎች በድፍረት ይጋባሉ መግባባት አንችልም የሚሉ ሰዎች በድፍረት እየሄዱ ይጋባሉ ስለዚህ አንዱ ሬድ ፍላግ ነው ዛሬ ሰዎች እየጣሱ የገቡት ነገር ዋጋ እያስከፈላቸው ስለዚ ስለዚህ ወጣቶች በደንብ ልትሰሙት የሚገባ በዚህ ያላችሁ እንዲሁም በሌላም ስፍራ ሆናችሁ የምትሰሙኝ ሰዎች በደንብ ልታሰምሩበት የሚገባ ነገር ነው ጓደኝነታችሁ እንዴት እየሆነ ነው ለማግባት ከምታስቡት ሰው ጋር ትግባባላችሁ ወይ ትነጋገራላችሁ ስትገናኙ ተነፋፍቃችሁ ጥሩ ጊዜ ታሳልፋላችሁ ወይ በቀላሉ አንደርስታንድ ትደራረጋላችሁ ወይ? ከዛ ውጪ በሆነ ሁኔታ ጠብቅ ዱላ ቀረሽ የሆኑ ክርክሮችን ከሆነ እየተከራከራችሁ ያላችሁት አንደኛው ሬድ ፍላግ ሊሆን እንደሚችል ማስተዋል ይኖርባችኋል። እንግዲህ ሁለት ሰዎች ሳይስማሙ፣ ሳይግባቡ መንገድ ይሄዳሉን ይላል መጽሐፍ። ስለዚህ ሳትግባቡ እንዴት ለመጋባት ታስባላችሁ? ከመጋባታችሁ በፊት መግባባታችሁ ስለሚቀድም ሳይግባቡ ይሄዳሉ ወይ አደለም፣ ሜሬጅ መንገድ መሄድ ይችላሉ ወይ ይላል መጽሐፍ ቅዱስ። ስለዚህ በመካከላችሁ ይሄ ችግር ጎልቶ እየታየ ያለ ሰዎች ካላችሁ ሬድ ፍላግ ሊሆን እንደሚችል ማሰብ አለባችሁ። ሌላው በመካከል ከጨዋታ ይልቅ መኮራረፍ፣ ከደስታ ከሰላም ይልቅ ጠብ፣ ከመግባባት ይልቅ ክርክር፣ ከመቀራረብ ይልቅ መራራቅ፣ ከመደዋወል ይልቅ አለመደዋወል፣ ከመገናኘት ይልቅ አለመገናኘት የሚበዛ ከሆነ እነዚህ የአደጋ ምልክቶች ናቸው። ተነጋግራችሁ የማትገባቡ ከሆነ የምትጨቃጨቁ ከሆነ ከፍቅር ይልቅ ጥላቻ፣ ከሰላም ይልቅ ጦርነት ከሆነ መካከላችሁ ያለው ከመቀራረብና አሳብም ይሁን እርስ በእርስ አንዳችን ከአንዳችን ጋር ይሄ ከዚህ ይልቅ መራራቅ እየበዛ ከሆነ የመጣው ሬድ ፍላግ ነው። ይህን አታሳዱት። እንደዚህ አይነት ነገር ውስጥ እንደው ለመግባት አትጣጣሩ። ሰዎችን ፑሽ ስላረጋችሁ አታድርጉት። ይሄ ሌላኛው ሬድ ፍላግ ነው። ሌላው የጮኛን ስሜት ለመጉዳት ሲባል ወሳኝ ነገሮችን በግልጽ መነጋገር አለመቻል። አንዳንድ ጊዜ ሲሪየስ ጉዳዮችን ልናወራ ሲገባን በሳናወራ ድብስብስ አድርገው የሚያልፉ ሰዎች አሉ። ይሄም አንደኛው ሬድ ፍላግ ነው። በጣም በሚገርም ሁኔታ ለምንድን ይሄን ያላወራችሁ ስል በቃ ጓደኝነቱ ቢፈርስስ የጀመርነው ጓደኝነት ቢቋረጥስ ብለው ሰዎች ሳይጠያየቁ የሚገቡበት ሁኔታ አለ። ይሄ ግልጽነት ከሌለ አስቸጋሪ ነው። ዛሬ አግብተሽ ነበር ወይ፣ አግብተህ ነበር ወይ እንኳን ሳይባባሉ፣ የድሮ ታሪካቸውን ሳይነጋገሩ ተደባብቀው፣ ተለባብሰው አንድ ተረት አለ አገራችን ላይ አይደል። ተለባብሰው ቢያርሱ ተለባብሰው ቢያርሱ በአረም ይመለሱ የሚባል ተረት አለ። በግልጽነት መነጋገር አለመቻል አንደኛው ቀይ መብራት። ስለዚህ በግልጽነት ታወራላችሁ፣ ስላለፈ ህይወታችሁ፣ ስለ ቤተሰቦቻችሁ፣ ስላላችሁበት ስታተስ ስለ ህይወታችሁ በግልጽነት ማውራት የማትችሉ ከሆነ የምትሸፋፍኗቸው ነገሮች ወይም የሚሸፍን ሰው አካባቢ ከሆነ ያላችሁት አንዱ ሬድ ፍላግ ነው። በህይወታችሁ ዘመን በሙሉ ይህን ሰው ወይ ይህችን ሴት ስትፈልጉ ትኖራላችሁ ማለት ነው። ስለዚህ ቶሎ በሉና ወደዚህ ህይወት መምጣት የምትፈልጉ ከሆነ እርስ በርስ መግባባት፣ መነጋገር፣ ንትርኮችን፣ ጭቅጭቆችን ከመካከላችሁ ማራቅ ይጠበቃል። እነዚህ ነገሮች እያሉ ከሆነ ግን ጓደኝነቱ እናስቀጥላለን የምትሉት ቶክሲክ ሜሬጅ ባለቤት የመሆናችሁ እድል ሰፊ ነው የሚሆነው። ይደብቀኛል፣ አይነግረኝም፣ ህይወቱን አላቅም፣ ቤተሰቦቹን አላቅም፣ ስራውን አላቅም፣ ቢሮውን አላቅም የሚሉ በርካታ ሰዎች እንዳሉ ታውቃላችሁ። ይሄን እንጥ ሰው የት እንደሚሰራ ምን እንደሚሰራ ስንት እንደሚያገኝ ስንት እንደምታገኝ ቤት በኩል እንደሚወጣ ቤት ቤት ኩል እንደሚገባ ከማን ጋር እንደሚኖር የት አካባቢ እንደሚውል ምን እንደሚሰራ እንኳን ሳይነጋገሩ ሰዎች በድፍረት ያቺ ካፌ አካባቢ ያለችው ሙቀት ይዘው ሜሬጅን የሚያክል ይሄ የማይለወጠው ለዋጭ ውስጥ በድፍረት ይገባሉ። ይሄ ማለት ቀይ መብራት ጥሶ እንደሚሄድ ነው። ቀይ መብራት ሲጣስ ደግሞ የሚመጣው ውጤት ብዙ ነው። የመጀመሪያው ሞትን ሊያስከትል ይችላል። ቀይ መብራት መጣስ የሚመጣውን አደጋ የማንቋቋመው ህይወታችንን የሚያሳጣ ሊሆን ይችላል። አደጋ ሊያደርስብን የሚችል ሊሆን ይችላል። በጣም በቃ የማናስተካክለው ችግር ባለቤት ሊያደርገን እንደሚችል መታወቅ አለበት። ስለዚህ በግልጽነት መነጋገር ምናልባት ግንኙነት ወደ መቋረጥ ሊያመጣ እንደሚችል አለመነጋገር ግንኙነቱን ሊያቋረጥ ወደ መቋረጥ ሊያመጣው እንደሚችል መታወቅ አለበት። ስለዚህ በግልጽነት የማትነጋገሩ ከሆነ ሰዎች እርስ በእርሳቸው በግልጽነት የማይነጋገሩ ከሆነ ሬድ ፍላግ ነው። ግልጽነት መነጋገር አደጋ ውስጥ ህይወቴን ይከተዋል ብላችሁ የምትፈሩ ከሆነ እሱም ሌላ አደጋ ነው። በግልጽነት ተነጋገሩ። ተግባቡ ነገ የሚታወቁ ነገሮችን አትደባበቁ ነገ የሚታወቁ ነገሮች ላይ በጣም መስራት አለባችሁ ነገ የሚታወቁት ነገሮች ዛሬ ብትደብቁ በሰዓት የሚፈነዳ ፈንጅ ቤታችሁ ውስጥ ጠምዳችሁ እንደምትገቡ ማወቅ አለባችሁ ምክንያቱም እስከ ህይወት ፍጻሜ ድረስ የሚኖር ስለሆነ ተቋሙ ባለፈው ሳምንት እንደነገርኳችሁ የፍቺውን ቁጥር በጣም እያናረው የመጣው ነገር አንዱ ይሄ ነው ቅድመ ጋብቻ ላይ ሊያውቁት የሚገባውን ሰዎች ሳያውቁ ይገቡና ግለኝነትን ይዘው ድብብቆሽን ይዘው በጣም ግልጽነት ጠፍቶ እርስ በርሳቸው እየተጨቃጨቁ እየተነታረኩ መኖር ሲያቅታቸው መጨረሻ ወደ ፍቺ ነው የሚሄዱት። ስለዚህ ጮኝነት ላይ እኔ እንደውም ምን እላለሁ ፍቺን የምንከላከለው ፍቺን መከላከል የምንችለው ከጋብቻ በፊት ነው ብዬ ነው ማምነው። አሁን ይሄንን እውነት ማወቅ አለባችሁ። ዴት እያረጋችሁ ላለው ሰው ግልጽ መሆን ትችላላችሁ። ነገ የምታገቡት ሰው ጋር ክሊር አድርጋችሁ ራሳችሁን አቅርባችኋል። ምንም የተደበቀ ነገር የለም፣ የምትደብቁት ነገር የለም፣ የምትሰውሩበት ነገር የለም። ይሄ በጣም ወሳኝ ነገር ነው። ስለዚህ ግልጽነት በጣም ጥሩ ነገር ነው። ግልጽነት ከጠፋ በእጮኛማቾች መካከል ድብብቆሽ ካለ ላለመጎዳዳት፣ ይሄን ብጠይቀው ይደብረዋል፣ ይደብራታል፣ አትበሉ። ተጠያይቁ፣ እኔ ቤተሰቦቻችሁን ተጠያይቁ፣ ወላጆቻችሁን ተጠያይቁ፣ ኑሯቸውን ተጠያይቁ፣ እንዴት እንዳደጋችሁ ተጠያይቁ። ያለውን የፋሚሊ ባክግራውንድ ምናምን ተጠናኑ፣ በደንብ እዩ። ድሮ መጠናናት የሚባለው ይሄ ነው እንጂ መጠናናት ዳሌን ማየት አይደለም። ቁመት ምናምን አይደለም። አይደለም ሴክሹዋል ነገር አይደለም። እንመቻቻለን አንመቻችንም አይደለም ማን ያሳደጋቸው ማን ያሳደጋት ማን ያሳደገው፣ በቃ በስነ ስርዓት ዲቴል መነጋገር መቻል አለብን፣ ያሉትን ነገሮች ማወቅ። ምክንያቱም ነገ ሳላቅ ነው የገባሁት እንዳንል፣ እንዳንረብሽ፣ እንዳንበጠብጥ ስለሚያደርገን፣ ይሄ እስከ ሕይወት ፍጻሜ ድረስ የሚኖረውን የማይለወጠውን እግዚአብሔር የሰጠንን ተቋም ይዘን እስከ መጨረሻ መሄድ እንድንችል እነዚህ ነገሮችን በደንብ ብናያቸው ጥሩ ነው። እነዚህ ነገሮች ካሉ ሬድ ፍላግ ነው። ጓደኝነታችሁ አደጋ ውስጥ ነው ያለው። ግልጽነት ከጠፋ ለመነጋገር የምትቸገሩ ከሆነ አንዳንድ ጉዳዮችን ኢሾችን ለማንሳት የምትፈሩ ከሆነ ሬድ ፍላግ። ይህንን ነገር ብለው ይሄ ይፈጠራል፣ ይህን ብለው ይፈርሳል የምትሉ ከሆነ ቢፈርስ ነው የሚሻላችሁ። ነገ የሚፈርስ ተመዝጋቢ ፈቺ ከምትሆኑ የሚፈርስ እጮኝነት ይሻላችኋል። ምክንያቱም እጮኝነት በተለያየ ምክንያት ሊፈርስ ስለሚችል ጮኝነትን የሚያፈርሱ በርካታ ነገሮች አሉ። የሚቀጥሉት ጊዜያቶች ላይ ያነሳለሁ። ጮኝነት በጣም አሪፍ ጮኝነት ይዘው እየሄዱ ብዙዎች የሚያፈርሱበት ምክንያት አለ፣ ብዙ ነው ምክንያቶቹ። ስለዚህ እነሱ ነገሮች ሊፈርሱ ይችላሉ። ትዳርን ግን አናፈርስም። ስለዚህ ሁለት ሰዎች ሳይስማሙ መንገድን መሄድ ይችላሉን ብሎ መጽሐፍ ቅዱስ ይናገራል። ሌላው በሁለት ፍቅረኛ ማቾች መካከል እንትን ሲጠፋ፣ መካከል የግል አቋም ሲጠፋ ሁለት ፍቅረኛ ማቾች መካከል የሚወስኑላቸው ሰዎች ሌሎች አካላት የሚሆኑ ከሆነ እናት አባት የሚሆኑ ከሆነ ጓደኞች የሚሆኑ ከሆነ ሌሎች ሰዎች ከሆነ እዚህ ጓደኝነት ውስጥ ያሉት ይሄም ሬድ ፍላግ ነው። ነገ ይሄ ቤት ነው በሰዎች የሚፈርሰው፣ ይሄ ቤት ነው በቤተሰብ የሚፈርሰው፣ ይሄ ቤት ነው በጓደኞች የሚፈርሰው። ስለዚህ በጣም ጥንቃቄ ልታደርጉ ያስፈልጋል። ይሄም ሬድ ፍላግ ነው። በጓደኞች መካከል የግል አቋም ከሌለ የራሳቸው አቋም ከሌለ የሆነ ነገር አውርታችሁ ቆይ ከሌን ጠይቄ ልምጣ፣ ቆይ ከሌን አማክሬ ልምጣ ምክር መስማት መጥፎ አይደለም፣ ግን የናንተ የራሳችሁ አቋም ያስፈልጋል። አቋም ከተቋም ስለሚበልጥ አቋም የሌላቸው ሰዎች ዛሬም ቤት እየበጠበጡ ቤት እያፈረሱ ስለሆነ እናንተ ወጣቶች በእርስ በርሳችሁ ስትነጋገሩ ፍቅረኛሞች ከሆናችሁ በስነ ስርዓት የራሳችሁ አቋም የራሳችሁ ምክንያቱም ሲባል እንግዲህ ይሄ የእግዚአብሔር ቃል የሚያስተምረን ሰዎችን ሁሉ ፈቃድን፣ ነጻነትን፣ ምርጫን የሰጠ አምላክ ለሰው ሁሉ የተሰጠው ይሄ ለአንዳንዶች ሰው ለተባለ ፍጥረት ሁሉ እግዚአብሔር የሰጠው የግሉ ፈቃድ ነጻነትና ምርጫ አለ። ስለዚህ በግላችሁ በፈቃዳችሁ ምርጫችሁን በትክክል እንድትመርጡ ፈቃዳችሁ ተጠቅማችሁ እንድትወስኑ፣ ምክንያቱም ማንንም ተጠያቂ ማድረግ አትችሉም። ዛሬ በጣም ብዙ ሰዎች ወላጆቻቸው ተጠያቂ ያደርጋሉ። ቤታቸውን አፍርሰው እቴቴናት ቤቴን ያፈረሰችው ጋሽዬ ነው የሚሉ በርካታ ሰዎች አሉ። ይሄም ችግር ውስጥ የከተታቸው ምንድን ነው ሲባል በግላቸው አቋም ስላልነበራቸው የግል አቋም የሌለው ፍቅረኛ ከሆነ አጠገባቸው ያለው እሱ ምንድን ነው? ሬድ ፍላግ ነው። ነገ ቤታችሁ ውስጥ የሚወስኑላችሁ ሰዎች ሌሎች ሊሆኑ የሚችሉበትን እድል የሚያመለክት አመልካች ስለሆነ፣ ስለዚህ የግል አቋም በጣም አስፈላጊ ነው። የግል አቋም ከሌለን አንዳንድ ጊዜ የወንዶቹ ተጽዕኖ ብቻ ወይም የሴቶቹ ተጽዕኖ ብቻ ሲሆን አንዱ አምባገነን የሚሆን ከሆነ ሌላኛው ወገን መብቱ አስቸጋሪ ነው። ስለዚህ በፍቅረኝነት ላይ አንደኛው በአንደኛው ላይ በጣም ተጽዕኖ የሚያደረግ ከሆነ ይሄ ሬድ ፍላግ ነው። ይሄው ቤት ነው፣ ነገ ትልቁ ሆኖ ቤት የሚሆነው ይሄው ቤት ነው። አንዱ ብቻ ፈላጭ ቆራጭ የሚሆንበት፣ አንዱ ብቻ የፈለገውን የሚያደርግበት ቤት ባለቤት የሚያደርገው። ስለዚህ ጤናማ ባልሆነ መንገድ አንዱ በሌላው ላይ ተደጋፊ ሊሆን አይገባም። አንዱ በአንዱ ላይ በጣም ዲፔንድ መሆን የለበት። በየራሳችን እግዚአብሔር ጭንቅላት ሰጥቶናል። የየራሳችን ሳምባ መተንፈሻ አለን አለን በዚህ ሳንባ መተንፈስ የጀመርነው ነው። ከእናቶቻችን ሆድ ከወጣንበት ጊዜ ጀምሮ ነው። ድሮ እነሱ ውስጥ በነበርን ጊዜ በእነሱ ተንፍሰናል። ከወጣንበት ቀን ጀምሮ ትዛች አራስነታችን፣ እርጥብነታችን ጀምሮ በራሳችን ሳንባ መተንፈስ ጀምረናል። የራሳችንን ነገሮች ነው እያሰራን ይኖር ነው ምንኖረው። ስለዚህ በግላችሁ አቋም ከሌላቸው ሰዎች ጋራ ወይም ደግሞ ተጽዕኖ የሚያደርጉባችሁ ሰዎች ካሉ ሬድ ፍላግ፣ እያስጨነቋችሁ እናንተ ሳትሆን የማትፈልጉትን እያስደረጉ ያሉ ሰዎች ካሉ ቆም ማለት በጣም ጥሩ። እያወራው ያለሁት ይሄ እቤት ውስጥ ያሉት ሰዎች እውነት ነው። ይሄንን ነገር አልፌው ይሄን ነገር ሰምቼው ቢሆን ኖሮ እንደሚሉ አልጠራጠር። ነገር ግን እቤት ውስጥ ያሉት ሰዎች የታመሙበትን ነገር እናንተ እንዳትታመሙ እናንተ እዚህ ያላችሁ ወጣቶች እንድትጠነቀቁ በጌታ ፍቅር ጠይቃቸዋለሁ። መብራት ስለሆነ በቃ እግዚአብሔር ምልክት ይሰጣል። ሳይናገር ምንም ነገር አይሆንም። ዛሬ በህይወታችን የምንከፍላቸው ዋጋዎች፣ የምናልፍባቸው መንገዶች ውስጥ የሚሰሙን ስሜቶች በሙሉ የትናንትና ጥሰናቸው ያለፍናቸው ነገሮች ናቸው። ታውቆን ነበር፣ አውቄው ነበር ይላል ብዙ ሰው የሆነ ነገር ከደረሰብ ታውቆኝ ነበር፣ ዝም ብዬ እኮ ነው የዛኔ እንዲህ እዚህ ባረግ ኖረው ያኔም እንኳን አምባገነን ነበር። በኃይል ነው እሱ የፈለገው፣ ካልሆነ እኔ የፈለግኩት ነገር ሆኖ አያቅም። ምንም ለእኔ ኃላፊነት አይሰጠኝ፣ እሱ ብቻ ነው የፈለገውን ሲቆርጥ ሲፈልጥ የነበረው። እሷ ብቻ ያለችውን ነበር የምናደርገው የሚሉ በርካታ ሰዎች አሉ። ይሄ እንደዚህ አይነት የተወሳሰበ ነገር ውስጥ አትግቡ። ቀይ መብራት እየጣሳችሁ ነው። እናንተ ናችሁ ነገ ባሌ በህይወቴ ላይ ተጽዕኖ እያደረገብኝ ነው፣ እኔ ምንም መብት የለኝም፣ እንደ ቤት ሰራተኛ ነው የምታሰበው፣ የእኔ ድምፅ አይሰማም የምትሉት እናንተ ስለሆናችሁ ወጣቶች እንዲህ አይነት ተጽዕኖ የሚያደርግባችሁ ባል ካለ እንደዚህ አይነት ተጽዕኖ የሚያደርግባችሁ ፍቅረኛ ወይም ልታረጉት ያሰባችሁት ሰው ካለ ፖዝ አድርጉ ቆሙና፣ ይሄንን ነገር በትልቁ ስለሆነ ቤት ውስጥ የምታገኙት በጣም መጠንቀቅ ያስፈልጋቸው። ስለዚህ ቆም በሉ እና አስቡ። ዛሬ ፍቅረኞቻችሁ ጋር ያላችሁ ነገር ምንድን ነው? ምናልባት አሁን የማነሳው ሀሳብ ከመጀመሪያ ካነሳሁት ሀሳብ ጋር በጣም ተቀራራቢ ነው። ከባድ የስሜት መረበሽ፣ ከባድ የስሜት መረበሽ በጣም ከባድ ነው። መጀመሪያ በግንኙነት አለም አረፍ ብያቸዋለሁ፣ እረፍት አይሰማንም፣ ግን ይሄ ከዛኛው ለየት ይላል። እረብሻ በቃ እውከት፣ ድንጋጤ፣ ገና ስታገኙት ክው ክው ማለት መፍራት፣ መሳቀቅ፣ መጨነቅ፣ የሆነ መደናቀጥ፣ መደነባበር መካከላችሁ ካለ ከልክ ያለፈ ፍርሃት ካለ ውስጣችሁ ጭንቀት ካለ በተለይ እህቶቼ በደንብ ይህንን መስማት አለባችሁ። ሬድ ፍላግ ነው። ከልክ ያለፈ ጭንቀት ውስጣችሁ ከባድ የስሜት መረበሽ ካለ በቃ እግዚአብሔር በሆነ መንገድ እየተናገራችሁ ነው። ግድ የላችሁ የሆነ ነቢይ መምጣት የለበትም። ልጄ ሆይ የሰራዊት ጌታ እግዚአብሔር ሚል እንዳትፈልጉ። ከዚህ በላይ እግዚአብሔር ንግግር የለውም። ምክንያቱም ስሜታችሁ በጣም ዝም ብሎ የሚረበሽ ከሆነ ቆም በሉ፣ ጸልዩ፣ ራሳችሁን አረጋጉ። በተቻለ መጠን ከእግዚአብሔር ጋር ያላችሁን ነገር አስተካክሩ። ከልክ ያለ ማነው? ከልክ ያለፈ ፍርሃት ሬድ ፍላግ ነው። ጭንቀት ነው። በጣም ሬድ ፍላግ ነው። መጠንቀቅ አለባችሁ። ደግሞ አይን አፋርነት አሁን ይሄን አይን አፋር በጣም አይን አፋር መሆን በጣም መሳቅ ይሄ በጣም ቅዱስ ነገር ነው። ያሰባችሁት ጓደኝነት ስትጀምሩ ቅዱስ ነገር እንዳሰባችሁ ወቁ። ከልክ ያለፈ አይን አፋርነት ከልክ ያለፈ አንዱ አንዱ ማፈር ትክክል አይደል፣ ሬድ ፍላግ ነው ይሄ ይሄን አይን አፋርነት ይዛችሁ መቀጠል ስለማትችሉ፣ እንደዚህ አይነት ስሜት ውስጥ ከሆነ ያላችሁት ቆሙ፣ ጸልዩ፣ ራሳችሁን አስተካክሉ፣ አስተካክሉ። በቃ እንደዚህ እንደዚህ አይነት ነገሮች በጣም ጥንቃቄ ይፈልጋሉ። ሌላው ሌላው ምክንያት የለሽ ብስጭትና ቁጣ ካለ፣ በምን ምክንያት እንደሆነ ሳይታወቅ መበሳጨት፣ መቆጣት፣ ማበድ ምናምን ካለ ይሄም ሬድ ፍላግ። ምክንያት ምንጩ የማይታወቅ ብስጭትና ቁጣ ንዴት ከሆነ ያለው ይሄም አንድ ሬድ ፍላግ ነው። ስለዚህ ፍቅርን በተገቢው መንገድ መግለጽ አለመቻል አለመቻል፣ በትክክለኛ መንገድ አንዳችን ለአንዳችን ያለንን ፍቅር መግለጥ የማንችል ከሆነ ሬድ ፍላግ ነው። በቃ ነገ ቤት ገብታችሁ ቁም ስቃያችሁ እንዳትበሉ የሚጠቅማችሁን ነገር ነው እያነሳ ያለሁት። ስለዚህ ዛሬ ያላገባችሁ ወጣቶች ይህንን አሁን ቅድመ ጋብቻ ላይ ሁሉም ሰው ተምሮት ገብቶበት ቢሆን ኖሮ አሁን የምናያቸው መመሰቃቀሎችና ፍቺዎች ባልበዙ ነበር። ስለዚህ ግንኙነታችን ማናርፍበት ከሆነ ጓደኝነታችሁ እረፍት ከሌለው ቁሙ፣ በቃ አትድከሙ ዝም ብላችሁ። እረፍት የሌለው ነገር፣ ምቾት ያጣችሁበትን ነገር አይናችሁን ጨፍናችሁ አገባና አገባች ለመባል ብላችሁ አትግቡ አትግቡ ዝም ብሎች ዘወትር ክርክርና ጭቅጭቅ ምናምን ካለ ንትር ካለ እናንተም ቆም በሉ ግድ የላችሁ ሬድ ፍላግ ነው። ይሄም በጣም ወሳኝ ስለሆነ እንደዚህ አይነት ነገር ካለ መቆም ያስፈልጋል። ስለዚህ ያው ወደኋላ ኋላ ለመመለስ ያክል ነው የጮኛ ስሜት ይሄ ለመጉዳት ሲባል ወሳኝ ነገሮች ላይ በግልጽ አለመነጋገር ካለ፣ ግልጽነት ከሌለ በመካከላችሁ ይሄም አደገኛ ስለሆነ ግልጽነት የሌለበት ነገር አይናችሁን ጨፍናችሁ ነገ ይገለጣል ብላችሁ አትግቡ። ክርክሮች በጣም ካሉ ሆልድ አድርጉ። እረፍት ማጣት ካለ ሆልድ አርጉ። በጣም መጠንቀቅ አለባችሁ። እንደዚህ አይነት ነገ ይሄ በጣም ከባድ ስለሆነ ግልጽነት ከሌለ የግል አቋም ከሌላችሁ እንደገና ነገ ከባድ የስሜት መረበሾች ካሉ ቆም በሉ ወጣቶች። ነገ ዛሬ ፈተው አንዳንዶች ሙድ የያዛችሁባቸው፣ አንዳንዶች የጻፋችሁባቸው፣ አንዳንዶች በጣም ያላጋጣችሁባቸው፣ የቀለዳችሁባቸው ሰዎች ህይወት ባለቤት እንዳትሆኑ ዛሬ ሬድ ፍላግ የሆኑትን ልታውቋቸው የሚገቡትን በጓደኝነታችሁ ውስጥ ልታዩት የእግዚአብሔር ፈቃድና ያልሆነውን ነገር መለየት የምትችሉባቸውን ምልክቶችን ነው ያሳየዋችሁ። በሚቀጥለው ጊዜ ደግሞ በዚሁ ጉዳይ ዙሪያ እንዲሁም መሰሎቹን ነገሮች እናነሳለን። ለዛሬ የነበረኝ መልእክት ይሄን ይመስላል። እናንተንም እግዚአብሔር ይባርካችሁ። እዚህ ቁጭ ብላችሁ ወጣቶች ይሄንን ጊዜ ለመካፈል ስለተገኛችሁ እግዚአብሔር ይባርካችሁ። እንዲሁም በልዩ ልዩ ስፍራውናችሁ የምትሰሙኝ ወጣቶች ቆም በሉና ቀይ መብራቱ ሲበራ ይቆማል። ቀይ መብራት ከናካቴው በርቶ ላይ ቀር ይችላል። ቆም ብሎ ነገሮች እስኪስተካከሉ ጊዜ ወስዶ ልብን አዳምጦ ውስጥን አዳምጦ ከዛም አቅጣጫ ያሉትን ነገሮች ሁሉም ነገር ላይቀየር ይችላል። ታይሙ አይደለም የሚል መልእክት ሊያስተላልፍ ይችላል። ቀስ ብለን ጊዜ እንድንገዛ በእግዚአብሔር ፍቅር አደራ አላችኋለሁ። እንግዲህ እግዚአብሔር አምላክ ቀሪ ዘመናችሁን፣ ትዳራችሁን ይሄ በማይለወጠው ለዋጭ ውስጥ ገብታችሁ ፍሬያማ እንድትሆኑ እንጸልይላቸዋለሁ አብረን ሁላችንም እንጸልያለን። እግዚአብሔር ይመስገን። ሁለት ሰዎች ሁለት ሰዎች ሳይስማሙ በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን? ተብሎ እንደተጻፈ እውነት ነው። እግዚአብሔር ሆይ ሁለት ሰዎች ሳይስማሙ በአንድነት ሊሄዱ አይችሉም፣ መለያየታቸው አይቀርም። ስለዚህ ዛሬ በመስማማት ሊካሄድ የሚገባውን ይህንን የህይወት ጉዞ ሳይስማሙ ሊሄዱበት ያሉ ወጣቶችን ድምፅህን አሰምተ እንድታቆማቸው መስማማት በሌለባቸው መንገዶች ላይ በድፍረት ሊሄዱ ያሉትን ሰዎች በድምፅህ እንድታስቆማቸው በምክርህ እንድታስቆማቸው በተግሳጽ እንድታስቆማቸው የፈቃድ ምክር እንዲያገኛቸው በኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ በሁሉም ሰዎች ህይወት ውስጥ የሚሰራው ያንተ ጸጋ ዛሬ በወጣቶች ህይወት ላይ እንዲሰራ፣ ይህንን ሲሰሙ በየቤታቸው ያሉ እግዚአብሔር ሆይ ይህንን አውቄ ቢሆን ኖሮ ይህን ሰምቼ ቢሆን ኖሮ እንደሚሉ አውቃለሁ። እነዚህ ልጆች ገብተው ይህንን እያየው የሚቀየር መስሎኝ ነገሮች የሚለወጡ መስሎኝ ብለው ከጸጸት ህይወት የሚያድናቸው ያንተ ጸጋና ምክር እንዲያገኛቸው በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ ስለ ሰማህን እናመሰግንሃለን። ይህንን እውነት ሰላሳ ስልሳ መቶ እንድናፈራበት ወጣቶች በዚህ እውቀት እግዚአብሔር ሆይ ነገን የተሻለ የሚያደርጉበትን ጸጋ እንዲያገኙ በኢየሱስ ስም ጸልያለሁ። እዚህም እዛም ያሉትን ወጣቶች ሁሉ በምህረትህ ተገናኛቸው፣ ጸጋ ያገኛቸው። ያንተን ፈቃድ ለማገልገል እሺ ብሎ ለመከተል በእሽታ መንፈስ እንድትደግፋቸው በኢየሱስ ክርስቶስ ስም እለምናሃለሁ። እግዚአብሔር ሆይ ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላክ ይባርካችሁ ይጠብቃችሁ። በዘመናችሁ ሁሉ እግዚአብሔር ከእናንተ ጋር ይሁን። ከክፉ ከለቅሶ፣ አይናችሁን ከእምባ፣ እግሮቻችሁን ከመሰናክል፣ ነፍሳችሁን ከሞት እግዚአብሔር አምላኬ ይጠብቅልኝ። ይህንን እግዚአብሔር አባት በሕይወታችሁ ያድርግ። አንድ ቀን ደግሞ የምድርን ሩጫ ጨርሰን በመንግሥተ ሰማይ እንገናኝ። ደህናዋሉ